ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ሊደርሳችሁ እያልን የግንቦት 18 ቀን 2017 ዓ ም የዕኩለ ቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጠየቅን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራን ሕዝብ ለመጨፍጨፍ ሰራዊት ያዘመተው የብልጽግና አገዛዝ እስከ ሰኔ 30 አደርገዋለው ለሚለው ውጊያ አራት ቀጠናዎችን ለይቶ ከባድ ጦር አዝምቷል። በአራቱም የአማራ ግዛቶች ላይ የልዩ ዘመቻዎችን ከየጠቅላይ ግዛቱ የመረጠ ሲሆን፣ በዚህ ሳምንት ጎንደር ጠቅላይ ግዛት ላይ አራት ግንባሮችን ለይቶ ውጊያ ከፍቷል። በየትኞቹ ቀጠናዎች የሚለው በዜናችን የሚደመጥ ልዩ የግንባር መረጃ ነው። የብልጽግናው ስርዓት ሽንፈትን የአርባ ቀን ዕድሉ አድርጎት በጸጋ ተቀብሎታል። በራቤስ በሽታ እንደታመመ ውሻ የነካው ሁሉ የሚበላሽበት የብልጽግና አገዛዝ ሸዋ ላይ ታላቅ የሽንፈት ጽዋን ተጎንጭቶ በሽንፈት ስካር እየናወዘ ነው። በዚህ ጉዳይ የተጠናቀረው ልዩ መረጃችንን ትሰሙታላችሁ። ባለፉት 24 ሰዓታት የአማራ ፋኖ እጅን በአፍ ላይ የሚያስጭኑ ድሎችን ከተቀዳጀባቸው የአውደውጊያ ግንባሮች መካከል አንዱ ጎጃም ነው። በጎጃም ቀጠና የተገኘው ድል የብልጽግናውን ሰራዊት ሁለት ጊዜ የመታው ሆኗል። የድሉን ስፋትና ጥልቀት የኩለቀን ዜናችን በዝርዝር ያስደምጣችኋል። የሐኪሞችን ንቅናቄ ለመጥለፍ በንቅናቄው መንገድ ላይ ረጅም መጫኛ የዘረጋው የአብይ መንግስት የንቅናቄውን መሪዎች ጠርተን እንጋብዛቸው፣ የኮሪደር ልማትና የጫካ ፕሮጀክትን እያሳየን እናስጎምዣቸው የሚል የመደለያ ጥሪ ያቀረበ መሆኑን ሰምተናል። የአዳነች አበቤ መስሪያ ቤትም ከጃልሰኝ ሰራዊትና ከዘፋኞች የተረፈ ኮንዶሚኒየም ቤት እንዲፈልግ ትዕዛዝ ተሰጥቶት በየሳይቶቹ እየዞረ ነው። የሐኪሞችን ንቅናቄ ተከትሎ መጪው ጊዜ ያስፈራው ብልጽግና በ97 ምርጫ ህወሓት የተከተለውን መንገድ ሊከተል እያሰበ መሆኑን ደርሰንበታል ሲሉ ተንታኞች ተናግረዋል። ዝርዝር ዘገባውን በዜናችን እናስደምጣችኋለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰናድተን ቀርበናል። በድጋሚ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም አራቱ የተመረጡ የውጊያ ቀጠናዎችና ሰባቱ ክፍለ ጦሮች የብልጽግና ወታደር አዛዥ ብርሃኑ በቀለ በዳዳ በቅርቡ በአንድ የመኮንኖች ስብሰባ ላይ እስከ ሰኔ 30 ያለንን አቅም ሁሉ አውጥተን ከተዋጋን በኋላ ሰኔ ኩሌታ ላይ በጠቅላይ ጦር አዛዡ ተገምግመን አፈጻጸማችን ታይቶ ሰኔ 30 ከአማራ ክልል እንወጣለን ማለታቸውን ዘግበን ነበር። ጄኔራል ብርሃኑ በቀለ በዳዳ ጠቅላይ ጦር አዛዥ ብለው የሚጠሯቸው የብልጽግናው ሊቀመንበር አብይ አህመድን ነው። ይህ ወታደራዊ ግምገማ እሳቸው በሚመሩት የጎንደር ቀጠና በቀጣዮቹ ቀናት በተለየ መልኩ አራት ግንባሮች ላይ ልዩ ትኩረት እንደሚያደርጉ ለጣና ቴሌቪዥን የደረሰን መረጃ ያመላክታል። በጎጃም በወሎና በሸዋ እንደሚደረገው ሁሉ በጎንደር ቀጠናም በልዩነት የተመረጡ የቀጣዮቹ ቀናት ልዩ የውጊያ ቀጠናዎች አራት ግንባሮች መሆናቸውን የገለጹት የጣና ቴሌቪዥን ወታደራዊ ምንጮች በእነዚህ የተመረጡ አራት ግንባሮች ከፍተኛ የእግረኛ ሜካናይዝድ፣ አየር ኃይልና የመረጃ ውጊያዎች ይካሄዳሉ ብለዋል። ባለፉት ቀናት በአጅሬ ጃኑራ እንዳደረጉት ሁሉ ባሳለፍነው ቅዳሜም ልዩ ዘመቻው የተጀመረባቸው የደንቢያ መቀጠዋ፣ ጋይንትና መተማ አውራጃዎች በልዩነት ዘመቻው የሚካሄድባቸው ግንባሮች ናቸው። ለዚህ ደግሞ ከቅዳሜ ጠዋት የጀመረው ዘመቻ በርካታ ንጹሐንን እየጨፈጨፈና የግለሰቦችን ንብረት እያወደመ መቀጠሉን ከሁሉም አውደ ግንባሮች የሚደርሱን መረጃዎች አመላክተዋል። ከደቡባዊ ጎንደር ቀጠናዎች መካከል ከፍተኛ የፋኖ ኃይል ክምችት አለባቸው፣ የወታደራዊ ዲሲፕሊንን በጠበቀ መልኩ የተቀናጀና የተጠረነፈ ኃይል አላቸው፣ የአካባቢው ሕዝብ ድጋፍ አላቸው እና ነፃ ቀጠናም አላቸው ተብለው የተለዩት ጋይንትና መቀጠ አውራጃዎች ናቸው። በእነዚህ ሁለት ኩታ ገጠም አውራጃዎች አማራ ፋኖ ጎንደር ጠቅላይ ግዛት እዝ ካሉት ጠንካራ ክፍለ ጦሮች መካከል ግዙፉት የጌጣይቱ ክፍለ ጦርና በአዲስ መልክ ራሱን አጠናክሮ የተመለሰው አንበሳው ጋይንት ክፍለ ጦር ይገኙበታል። ሁለቱን ክፍለ ጦሮች ጨምሮ ሌሎች ክፍለ ጦሮች በተጠቀሱ ቀጠናዎች የሚገኙ ቢሆንም በተለየ መልኩ እነዚህ ሁለት ክፍለ ጦሮች ሰራዊታቸው የዝ ሰንሰለቱን ጠብቆ የተጠረነፈ መሆኑና የሰራዊታቸው ብዛት በብልጽግናው ሰራዊት ግምገማ ተካሂዶበታል። በተለይም ከታላቁ አርበኛ ከፍ ያለው ደሴ በባንዳዎች መገደል በኋላ የቀጠናው የፋኖ አደረጃጀት ቅንጅት አጥቷል ስለዚህ ቶሎ እንበትናቸው ሲል ብልጽግና በኮሎኔል ጆዋር ዴኮ አማካኝነት ደብረታቦር ላይ ግምገም አድርጓል ብልጽግና ቀይ ቢጫና አረንጓዴ ቀጠና ብሎ የፋኖን አሰፋፈር በለየው መሰረትም ከሶስት ሳምንት በፊት ከባህር ዳሩ መኮድ ግቢ የተንቀሳቀሰው ኃይል ባህር ዳርን ተሻግሮ በጎንደር ጠቅላይ ግዛት ከጎንባት ዘንዘለማ ቀበሌ ጀምሮ በአምስት ኪሎ ሜትር ግራና ቀኝ ራዲየስ ሰፍሮ እንዲቆይ መታዘዙን መዘገባችን ይታወሳል። የተጠቀሰው አካባቢ በጄኔራል አበው ታደሰና በምክትሎቹ ግምገማ ስጋት የሌለበት ቀጠና ወይም አረንጓዴ ዞን ተብሎ መለየቱን ጨምረን ገልጸን ነበር። በዚህ የግምገማ ትንተናቸው መሰረትን ከተጠቀሰው አካባቢ የተከማቸውን ሰራዊትና ሎጂስቲክስ ቀይ ዞን ብለው ወደ ለዩት ቀጠና ሰሞኑን አንቀሳቅሰዋል። ከቀናት በፊት ወደ መና መቀጠዋ ወረዳ ለመግባት የሞከረው የብልጽግናው ሰራዊት በእቴጌ ጣይቱ ክፍለ ጦር ብርቱ ምት ተመቶ ወደ ደብናት ማፈግፈጉ የሚታወስ ሲሆን እብናት ከተማ ላይም የፋኖ ምት ተከትሎት በመግባት ከፍተኛ ጉዳት አድርሶበት እንደተመለሰ በተከታታይ ዘግበናል። ዛሬም በዚሁ ቀጠና ውጊያው የቀጠለ ሲሆን የብልጽግናው ሰራዊ ከፍተኛ ወታደራዊ አዛዥ እርምጃ ተወስዶበታል። በጋይንት አውራጃ ከቅዳሜ ማለዳ ጀምሮ የተጠናከረ ውጊያ እየተካሄደ ሲሆን የአንበሳው ጋይንት ክፍለ ጦር ዋና አዛዥ አርበኛ መላኩ አለልኝ ለጣና ቴሌቪዥን እንደገለጸው የጠላትን እንቅስቃሴና የተቀናጀ ኃይል የተመለከተው የአካባቢያችን ህዝብ ከእኛ ጋር ተሰልፎ እየተፋለመው ይገኛል። እኛም የወንድሞቻችንን ኮሎኔል ታደሰ ሸቴንና የሜጀር ጀኔራል ከፍ ያለው ደሴን የትግል አደራ በታማኝነት እያስቀጠልን እንገኛለን ብለዋል። በዚህ ቀጠና ባሳለፍነው ሐምሌ ወር ብልጽግና ሶስት ክፍለ ጦር ሙሉ ሰራዊቱን ይዞ ቢገባም በወቅቱ በታላቁ አርበኛ ከፍ ያለው ደሴ የሚመራው ገብርዬ ክፍለ ጦር አምስት ሬጅመንት የብልጽግናን ሰራዊት ከጥቅም ውጭ ማድረጉ አይዘነጋም። ሌላው የብልጽግና ወታደራዊ ልዩ ዘመቻ የተካሄደው በደንብ አውራጃ ነው። በዚህ ቀጠና ከቀናት በፊት በወገራ ጅሬ ጃኑራ ብርቱ ውጊያ ከፍቶ የነበረው የብልጽግናው ሰራዊት ከፍተኛ ጉዳት ደርሶበት በርካታ ኃይሉን እንዳጣ በተከታታይ ዘግበን ነበር። ከቅዳሜ ጀምሮ ደግሞ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ግዙፎቹ በጌምድር ክፍለ ጦር፣ አጼዎቹ ክፍለ ጦርና ከአማራ ፋኖ አንድነት በጎንደር ደግሞ የጎንደር የበጋሻው ክፍለ ጦር በዚህ ቀጠና እንደሚንቀሳቀሱ ያውቃል። ይህን የሚያውቀው የብልጽግናው ሰራዊት ባሳለፍነው ቅዳሜ ከ3000 በላይ ሰራዊቱን ጭኖ ነበር የገባው። በቅዳሜው ተጋድሎ ከ50 በላይ ሰራዊት ሲገደልበት ከ60 በላይ ደግሞ ቆስለኛ ሆኖበት ነበር። ይህን የፋኑክ እንደተረዳው የብልጽግናው ኃይል እሁድ ከሰዓት በኋላ ከአንድ ሺህ በላይ ተጨማሪ ሰራዊት ይዞ መግባቱን ወታደራዊ ምንጮቻችን ተናግረዋል። ወታደራዊ ጠቀሜታው ከፍተኛ የሆነውን የሱዳን ኮሪደርን ለማስከፈት ደግሞ የካራማራና ቋራ ኦሜርላ ክፍለ ጦሮች የሚንቀሳቀሱበት የመተማ ግንባር ዛሬም በልዩ ትኩረት ዘመቻ የተከፈተበት ግንባር ሆኗል። በዚህ ግንባር ከ ጀምሮ ብርቱ ውጊያ እየተካሄደ ሲሆን ዝርዝር የውጊያ መረጃዎችን አሰባስበን በምሽቱ ዜናችን የምንመለስ ይሆናል። እንደ ወታደራዊ ምንጮቻችን መረጃ የብልጽግናው አገዛዝ በኦሮሚያ ክልል ልዩና የተጠናከረ ዘመቻ እንደከፈተው ሁሉ በአማራ ክልልም የመጨረሻ ያለውን ዘመቻ ነው የከፈተው። ዘመቻ የተከፈተባቸው ቀጠናዎች ደግሞ ቀደም ሲል እንደተጠቀሰው የተከፈለው ተከፍሎም ቢሆን ትርጉም ያለው ውጊያ የምናደርግባቸው ግንባሮች ተብለው የተለዩ ቀጠናዎች ናቸው ሲሉ ወታደራዊ ምንጮቻችን ተናግረዋል። የብልጽግናው ሊቀመንበር በዚህ መልኩ ፋኖን ማሸነፍ ወይም ማዳከም ከቻሉ አስመራን መጣሁልሽ የማለት ጉጉት እንዳላቸው ወታደራዊ ምንጮቻችን ጨምረው ገልጸዋል። ወደ ተከታዩ መረጃችን ስናልፍ የሸዋን ታላቅ ተጋድሎ እናገኛለን። ሸዋ ላይ ብልጽግና በድጋሚ ሌላ ሽንፈት ተጎነጨም። ለመከራ የጻፈው ቢነግድ አይተርፈው እንዲሉ በሁሉም መስክ መሸነፍና መዋረድን ጸጋው ያደረገው የብልጽግናው አገዛዝ ሸዋ ላይ በወታደራዊ ሜዳው የደረሰበትን ሽንፈት በከተማ ፖለቲካም ደግሞታል። እንደ አማራ ፋኖ ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር የሚዲያና ኮሚኒኬሽን ክፍል መረጃ ብልጽግና የተለመደ የሽንፈት ካባውን የተጎናጸፈው መኮይ ከተማ ላይ ነው። በዚች ከተማ በብልጽግና ላይ የተደረገውን የተቀናጀ ጥቃት አስመልክቶ ለጣና ቴሌቪዥን ባደረሰን መረጃ ድሉን አስመልክቶ ሲገልጸው በከተማ ኦፕሬሽን የተገኘ ታላቅ ድል ብሎታል። የኮሮ ሚዲያና ኮሚኒኬሽን ክፍል የተጋድሎን መረጃ አስመልክቶ ለጣና ቴሌቪዥን ሲናገር የአማራ ፋኖሿ ጠቅላይ ግዛት እዝ አስቴ ጉማ ተራራ ክፍለ ጦር የአገዛዙ ቅጥረኛ ሰራዊትና የአንጾኪያ ገምዛ ወረዳ ካድሬዎች ፋኖን ከህዝቡ ለመነጠል የውሸት ፕሮፓጋንዳ ለመስራት እንደለመዱት በመኮይ ከተማ የከተማውን ህዝብ ከሌሊቱ 11 ሰዓት ጀምሮ በመቀስቀስ ላይ ነበሩ። በድር ሳይቀር በማስለፈፍ የኃይል ጫና በመጠቀም ህዝቡን በመኮይ ከተማ በሚገኘው ስቴዲየም እንዲሰበሰብ ለማድረግ ያደረጉት ሙከራ ከሽፎ፣ የአገዛዙ ሰራዊት በተወሰደበት እርምጃ ኪሳራ አስተናግዷል ብለዋል። የባዲን ብልጽግና ካድሮች አስቀድመውም ቢሆን ስጋት አድሮባቸው ነበር የሚሉት ምንጮቻችን፣ ሆኖም የኦህዴድ ብልጽግና ወታደራዊ አዛዦች ናቸው አይዟችሁ ብለው ገፋፍተው ወደ ስብሰባ እንዲገቡ ያደርጓቸው ብለዋል። የብልጽግና ሰራዊት ለብአዴን ካድሬ የአህያ ባል ነው የሆነበት የሚሉት የአካባቢው ምንጮቻችን ስብሰባው በስቴዲየም እንዲካሄድ ሰፊ ዝግጅትና የጸጥታ ጥበቃ ለማድረግ ተሞክሮ ነበር ሲሉም ተናግረዋል። ሆኖም ይህ ሁሉ የእሁዴድ ብልጽግና ሰራዊት የጸጥታ ጥበቃ እንዴት ሊከሽፍ እንደቻለ የማመድ ቢሆነ የኮር ሚዲያና ኮሚኒኬሽን ክፍል ሲገልጽ የአስቴጎማ ተራራ ክፍለ ጦር ሻለቆች በጥምረት በመሆን ዙሪያውን በመክበብና ከተማ ሰርገው በመግባት በከተማዋ ዙሪያ ለጥበቃ በደፈጣ ያስቀመጠውን የጠላት ኃይል ደምስሰው ገብተዋል። ከዚያም ዙሪያውን ከበቡት። ይህን ሲመለከት ተደራጅቶ መዋጋት እንኳን አልቻለም። ስብሰባውን በትኖ ፈርጠጦ ወጥቷል ብለዋል። ከሰሜን ሸዋ ዞን አስተዳደር የተላኩ የባድን ካድሬዎችም የፋኖን ኃይል ማየሉን ሲመለከቱ ከአንድ ብርጌድ በላይ ሰራዊት አጅቧቸው ወደ ደብረ ብርሃን ሻሽተዋል ሲሉ የአይን እማኞች ሁነቱን መከታተላቸውን ለጣና ቴሌቪዥን ተናግረዋል። ከዚህ ክስተት በኋላም የአስቴ ጎማ ተራራ ክፍለ ጦር ከጠዋቱ አንድ ሰዓት እስከ ኩለ ቀን ድረስ ባደረግነው ውጊያ ብልጽግና ስብሰባውን በትኖ እግሬ አውጪ ብሎ ወጥቷል፣ የያዘውን ምሽግም ሳይቀር አስለቅቀነዋል በማለት ገልጿል። ይህ በእንዲህ እንዳለ የአማራ ፋኖሿ ጠቅላይ ግዛት እዝ የሰራዊት ስልጠናና ግንባታውን አሁንም አጠናክሮ መቀጠሉ ለጣና ቴሌቪዥን በላከው መረጃ አስታውቋል። በጣር ማበር ወረዳ ጋምበር ክላስተር የሰለጠኑ አርበኞች ጦር ሁለት ብርጌዶችን በትናንትናው ዕለት አስመርቋል። ትናንት የተመረቁት የአማራ ፋኖ ሸዋ ጠቅላይ ግዛት ዛ አርበኞች ምኒልክ ብርጌድና አርበኛ ሐምሳ አለቃ አባይ ብርጌድ ተብለው ተሰይመዋል ሲል የዙ መግለጫ ያሳያል። መረጃዎቻችን እንደቀጠሉ ናቸው። የጎጃሙን ታላቅ ተጋድሎ የምናስደምጥበት ሰዓት ላይ ደርሰናል። በጦር መሣሪያ የተንበሸበሽኩበት ድል ነው ፋኖም የአማራ ፋኖ በጎጃም አንደኛ ክፍለ ጦር በባህር ዳር ዙሪያ በሚገኙ የምዕራብ ጎጃም ቀጠናዎች ያካሄዳቸው ውጊያዎች በጦር መሳሪያ ምርኮ የተንበሸበሽኩበትና ከብልጽግና ሰራዊትም አርባ አንድ ያህሉን ከጥቅም ውጭ ያደረገበት እንደነበር ገልጿል። የክፍለ ጦሩ የሕዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ የተጋርለውን ዝርዝር ውጤት አስመልክቶ ለጣና ቴሌቪዥን ባደረሰው መረጃ እንዳስታወቀው የሻለቃንሙት ያዛቸው ብርጌር ትናንት ባካሄደው ውጊያ በርካታ የጦር መሳሪያን ያገኘንበትና በጠላት ላይም ከፍተኛ ድል የተቀዳጀንበት ነበር ብሏል። በቆቀር አዴት፣ ዴንሳ፣ ባታና ምላጭ በር የተደረገው ውጊያ በፋኖ በኩል ታላቅ ድልን ያጎናጸፈ እንደነበር የገለጸው ፋኖ ሀብታሙ ሰብአዊ ጉዳቱን አስመልክቶ ሲናገርም 29 የጠላት ኃይል እርምጃ ሲወሰድበት 12 ደግሞ ምርኮኛ ሆኗል ብሏል። የቁስለኛውን ብዛት በቁጥር መግለጽ ባይቻልም በሶስት ፓትሮል ተጭኖ መውጣቱን የአይንማኞችም ለጣና ቴሌቪዥን ገልጸዋል። የብልጽግና ሰራዊት ላሰሳ በወጡበት ያቸፈርና ሜጫ አውራጃዎችን በተ ተመሳሳይ የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባደረገው የደፈጣና የፊት ለፊት ውጊያ በርካታ ድል መቀዳጀቱን ፋኖ ሀብታሙ የሱፍ ጨምሮ ገልጿል። በዚህ ውጊያም ከ15 በላይ የነፍስ ወከፍ መሳሪያ እና በርካታ ተተኳሽ ገቢ ማድረጋቸውን ተናግሯል። የባዲን አገዛዝ ሰሞኑን በአዴት በመራዊና ዱርቤቴ ከተሞች ተገኝተው ጽንፈኛውን አዳክ ምነዋል ከዚህ በኋላ ስጋት በማይሆንበት ደረጃ ላይ ገብቷል ሲሉ በተደጋጋሚ ሲናገሩ ነበር። ሆኖም በእነዚህ ከተሞች ፋኖ ያደረጋቸው ተከታታይ የከተማ ኦፕሬሽን፣ የደፈጣና የፊት ለፊት ውጊያዎች በብልጽግናው ሰራዊት ላይ ወታደራዊ የድል የበላይነቱን የወሰደባቸው ናቸው። ከዚህ በተጨማሪም ከባህር ዳር ከተማ በቅርብ ርቀት ላይ በ የምትገኘው ወንድ አጣ ቀበሌ ላይ ፋኖ ባደረገ የደፈጣ ጥቃት የብልጽግናን ሰራዊት መካከለኛ አመራር ጨምሮ ቆጥሩ ቀላል የማይባል ሰራዊት ላይ እርምጃ ወስዷል። ይህ በእንዲህ እንዳለ በዚሁ የጎጃም ቀጠና ሰሞኑን ብርቱ ውጊያ እየተካሄደ ከሚገኝባቸው ቀጠናዎች መካከል አንዱ በሆነው በምስራቅ ጎጃም የውጊያ ግንባር ትናንት የአባይ ሸለቆ ብርጌድ በብልጽግና ሰራዊት ላይ ድል መቀዳጀቱን ከክፍለ ጦሩ ያገኘነው መረጃ ያመላክታል። በአራት ግንባሮች የተደረገውን ውጊያ የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር የአባይ ሸለቆ ብርጌድ ያካሄደው መሆኑን የገለጸው የክፍለ ጦሩ ቃል አቀባይ ክፍል ምርጦ ለማርያም ላይ የሰፈረው የብልጽግና ሰራዊት ሰባ ሁለተኛ ክፍለ ጦር መስመራዊ መኮንኖች እርምጃ ተወስዶባቸዋል ብለዋል። በመጨረሻም የብልጽግናውን አገዛዝ የፈተነው ሕዝባዊ ቢተኝነት ዛሬም ቀጥሎ ውሏል። የብልጽግናው አገዛዝ ላይ ከባድ ፈተና የሆነው የሐኪሞች ንቅናቄ ዛሬም ቀጥሎ የዋለ ሲሆን የሙያ ፈቃድ ይቀማለው፣ ከሥራ አባራለውና የመሳሰሉትን ዛቻዎች ሲያሰማ የነበረው ብልጽግና የጓዳ ድርድር መጀመሩ ተሰምቷል። ለጣና ቴሌቪዥን የደረሱት መረጃዎች እንደሚያመላክቱት እስካሁኑ ሰዓት ድረስ ከ120 በላይ ሐኪሞችና የጤና ባለሙያዎች የታሰሩ ሲሆን ከ100 በላይ ሐኪሞች ደግሞ ከስራ የስንብት ደብዳቤ ተጽፎባቸዋል። ሆኖም የብልጽግናው አገዛዝ በሊቀመንበሩ አማካኝነት በሰጠ ልዩ መመሪያ የንቅናቄው መሪዎች ቀርባችሁን እንነጋገር እንደተባሉ ለማወቅ ችለናል። የሐኪሞችን ጥያቄ ተከትሎ ቀጥተኛ ምላሽ መስጠትን እንደመሸነፍ የቆጠረው የአብይ አህመድ መንግስት ዛቻና እብሪቱ የተነፈሰለት ይመስላል። ቀድሞ ባልተያዘ ያዘ በጀትና ቅድ 41 ሺ ቤት ገነባለሁ ብሎ የውል ስምምነት እስከ ማሰር የደረሰው የብልጽግናው አገዛዝ ከዓለም አቀፉ ተቋማትና ዲፕሎማቲክ ማህበረሰቡ ዘንድ ተቃውሞ ቀርቦብናል፣ በዚህ ሁኔታ ከቀጠልንም ለስማችን ጥሩ አይደለም በክፉ ያስፈርጀናል ሲል የአቋም ለውጥ ለማድረግ መወሰኑን የደረሱን ምንጮች አስታውቀዋል። በተለይም የአምኒስቲ ኢንተርናሽናል መግለጫ በብልጽግናው አገዛዝ ላይ ከፍተኛ ጫናን የፈጠረ እንደሆነ የጣና ቴሌቪዥን የቤተ መንግስት ምንጮች ተናግረዋል። በሌላ በኩል የብልጽግናው ስርዓት የአቋም መለሳለስ ያደረገው ዓለም አቀፍ ጫናን በመስጋት ሳይሆን በአገር ቤት ያንዣበበበትን ህዝባዊ ቁጣ በመስጋት ነው ሲሉ የሚናገሩ ተንታኞች አሉ። እንደ ተንታኞቹ ሀሳብ የፌዴራል ፖሊስና የስርዓቱ መከላከያ ኃይልም በደሞዝና በጥቅማጥቅም ጉዳይ ጥያቄ ማንሳቱ ብልጽግናው ምርኮዝ አልባ እንደሚያደርገው ሰግቷል። በዚህ የተነሳም ከመምህራንና ከጤና ባለሙያዎች ጥያቄ በኋላም የጸጥታ መዋቅሩ ጥያቄ በቀጣይ መምጣቱ አይቀርም ብሎ ስለሰጋ የአቋም መለሳለስ ሊያደርግ እንደቻለ ተናግረዋል። ከዚህ በተቃራኒ ደግሞ ስርዓቱ የአቋም መለሳለስ ሳይሆን ያደረገው ጥቅመኞችን ለማግኘት አሰሳ ማድረግ ነው የጀመረው ማዘናጊና ትግል መጥለፊያ እንጂ ብልጽግና በፍጹም የሚቀየር ባህሪ የለውም ሲሉም የተለየ ሀሳባቸውን የሚያቀርቧሉም እንደ ትንታኞቹ ገለጻ በ1997 ዓ ም ምርጫ ወቅት ኢህአዲግ በቅድሚያ ቅንጅትን ከነ ፕሮፌሰር በየነ ጴጥሮስና ዶክተር መራራ ጉዲና ህብረት የተባለው ፓርቲ ጋር አለያየው። ከዚያ ቀጥሎ ደግሞ ቅንጅትን ከሁለት ከፍሎ የሚፈልገውን ውጤት እንዳሳካው ሁሉ ብልጽግናን በዚህ ዘመን ያንኑ የመከፋፈልና እርስ በርስ ያለመተማመንን መንገድ መፍጠርን ስለሚከተል የሐኪሞቹን ጥያቄ በንግግር ስም ለመድፈቅ ነው ብለዋል። በዚህ ጉዳይ የትኛውም የጤና ባለሙያ ሳይዘናጋ ጥያቄውን ማስመለስና በቋማቸው መጽናት እንዳለባቸው የሚናገሩት ተንታኞች ይህን የሐኪሞች ጥያቄ ሌላው ህዝብም ሊደግፈው ይገባል ሲሉ ያሳስባሉ። ነገር ግን ንግግር በሚል ሰበብ የጤና ባለሙያዎች ጥያቄ እንዲዳፈን ከተደረገ ነገ ሁሉም በየቤቱ እየታደነ ነው የሚለቀመው በማለት ማሳሰቢያቸውን ሰጥተዋል። ይህ በእንዲህ እንዳለ የመምህራን ተቃውሞና የጥቅማጥቅም ጥያቄ ዛሬም ቀጥሎ ውሏል። በሰባት ክልሎች ጥያቄውና ተቃውሞው ቀጥሎ የዋለ ሲሆን የራበው ለማስተማር ቃል የገባ የለም ሲል መምህራኑ ጥያቄያቸውን ገፍተው መቀጠላቸውን ለጣና ቴሌቪዥን ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።